ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር አዲስ አለማየሁ ነኝ አብራችሁን ቆዩም የኦዲት ግኝቶች ጤናማ ያልሆነ የገንዘብ አጠቃቀም ስለሚያሳዩ መታረም እንዳለባቸው የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ እመቤት ከበድ አሳሰቡም ቋሚ ኮሚቴው በጤናና ገንዘብ ተቋማት የኦዲት ግኝት ዙሪያ በጎንደር ከተማ ግምገማ አካሂዷል። ማርታ አዱኛ ተጨማሪ ዘገባ ይዛለች። የአማራ ክልል ምክር ቤት የመንግስት ወጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የጤናና የገንዘብ ተቋማት የኦዲት ግኝት ጉዳዮች ዙሪያ በጎንደር ከተማ የግምገማ መድረክ አካሂዷል። በግምገማ መድረኩ በጎንደር ቀጠና የጤናና የገንዘብ ተቋማት የሀብት አጠቃቀም ሪፖርት ቀርቧል። የኦዲት ግኝቱም ከ2014 ዓም እስከ 2016 ዓም ድረስ የሚያጠቃልል ነው። ግኝት ከተገኘባቸው ተቋማት መካከል የጎንደር ከተማ አስተዳደር ጤና አጠባበቅ ጣቢያ፣ የምስራቅ ደንቢያ ወረዳ አምባ ጊዮርጊስ ከተማ አስተዳደርና ዳባት ወረዳ ይገኙበታል። የምስራቅ ወረዳ የውስጥ ኦዲት የስራ ሂደት አስተባባሪ ህድጃ አገኘው በወረዳ ያጋጠመው የኦዲት ግኝት በምን ምክንያት የተፈጠረ እንደሆነ ያነሳሉ። የጥሬ ገንዘብ ጥረቱ ጥራቱ ጋር በተያያዘ ያለ አግባብ የተከፈሉ ከበጀት በላይ የተከፈሉ ክፍያዎች አሉ። እነሱ እውነት ነው፣ መስተካከል አለበት። ይሄ መደረግ አልነበረበትም። የጎንደር ከተማ አስተዳደር ጤና አጠባበቅ ጣቢያ የግዥና ፋይናንስ የቡድን መሪ ተስፋዬ መንግስቱ የኦዲት ግኝቱ በውሎ አበል የተነሳ እንደሆነ ጠቅሰዋል። እኛ ጉለት ምንድነው ያለ አግባብ አበል ተከፈለ የሚል ነው። ያንም በመተማመን ሰራተኛውን ተሰብስበን ነግረን አሁን እንዲመለስ እያደረግን ነው። የጎንደር ከተማ አስተዳደር ገንዘብ መምሪያ ኃላፊ ሰላማዊት ቦጋለ ከተሰብሳቢ ብቻ 80 ሚሊዮን ብር መመለሱን አብራርተዋል። ዋናነት ተነስቶ የነበረው ተሰብሳቢ እና ተከፋይ የሚባሉ ሂሳቦች አሉ ሲደመር ደግሞ ስራ ላይ ያሏሉ በጀት የሚል ነው። የተገኘ እንደኛ መምሪያ ማለት ነው ከተሰብሳቢ አኳያ ወደ 80 ሚሊዮን አካባቢ የነበረ እሱንም ተመልሶ መረጃውን ለሚመለከተው አካል የተሰጠበት ሁኔታ ነው ያለ። ከተከፋይ አኳያም በፍርድ ቤት ኬዝ እና ሂሳቡ ያልታረቀ ካልሆነ በስተቀር ብዙ የታየ ችግር የለውም። እሱንም ለማስተካከል ጥረት እየተደረገ ነው ያለ። የመንግስትን ሀብት በአግባቡና የፋይናንስ ስርአቱን ተከትሎ መጠቀም አስፈላጊ መሆኑን ያነሱት የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ እመቤት ከበደ ክፍተቶች እንዲስተካከሉ አሳስበዋል። ብዙዎቹ ያየናቸው የኦዲት ግኝቶች ጥሩ ያልሆኑ የፋይናንስ ስርአት ልምምዶችን የሚያሳዩ ጉዳዮች ስለሆኑ እነዚህን ጉዳዮች እንድታስተካክሉ እንደ ቋሚ ኮሚቴያችን ለማሳሰብ እፈልጋለሁ። ተቋማቱ በቀጣይ ያጋጠማቸውን የኦዲት ግኝት በድጋሚ እንዳይፈጠር በጥንቃቄ ለመስራት ዝግጁ መሆናቸውን ገልጸዋል። ቀጣይ ይሄ ትምህርት ሆኗን የተስተካከለ ስራ እንድንሰራ መደረግ አለበት ባይለኝ። ምክንያቱም አንደኛ በተበጀተለት በጀት ነው ማንኛውም ሰው መስራት የሚጠበቅበት። ለወደፊቱ እነዚህን ስህተቶች እያስተካከል እያረም እንድንሄድ ካሁን ቅድመ ዝግጅት እያደረግ እንገኛል ከኛ ስር ያሉ ተቋማትን እነሱንም ድጋፍ እያደረግን ያለንበት ሁኔታ ነው ያለ ቋሚ የሆነ ተቋሙ ላይ ያሉ በተለይ ከሂሳብ ስራ ጋር ከግዢ ጋር በተያያዘ ለየት ያለና የተሻለ እውቀት ያላቸውን ባለሙያዎች ቋሚ የሆነ ድጋፍና ክትትል እያደረግን ያለንበት ሁኔታ ነው ያለ የቋሚ ኮሚቴው ዋና ሰብሳቢ አግባብነት ያለው የፋይናንስ ስርዓት መጎልበት አለበትም ብለዋል። ለክልል የተሰብሳቢ ሂሳብ እያደገ የተከፋይም ሂሳብ እያደገ ለክልላችንም ችግር ለክልላችን የፋይናንስ ስርዓት ችግርም እየሆነ እየመጣ ነው እና እሱ ላይ ትኩረት መስጠት አለባችሁ። መወገድ ያለበትን የተሰብሳቢ ሂሳብ አግባብ ባለው አወጋገድ ስርዓት አስወግዳችሁ ኖርማል የሆነ የተሰብሳቢና የተከፋይ ሂሳብ ስርዓትን እንድዘረጉ አደራ ማለት እንፈልጋለን። የበጀት አጠቃቀም ጥንቃቄ የሚሻ ጉዳይ በመሆኑ ትኩረት ሰጥቶ መስራት እንደሚገባ ተመላክቷል። ዘላቂ ሰላምና ልማትን ለማረጋገጥ በትኩረት እየሰሩ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳና የዳባት ከተማ አስተዳደር አመራሮች ተናገሩም። በተሰሩ ሕግ የማስከበር ስራዎችና የልማት ጥያቄዎችን ለመፍታት የተከናወኑ ተግባራት ለውጥ መምጣቱንም አመራሮቹ ገልጸዋል። ደረጃ ደርበው ተጨማሪ ይሰገባለሁ ዘላቂ ሰላምና ልማትን ለማረጋገጥ በትኩረት እየሰሩ መሆኑን በሰሜን ጎንደር ዞን የዳባት ወረዳ እና ከተማ አስተዳደሮች ገልጸዋል። ህብረተሰቡ ከጸጥታ መዋቅር አባላት ጋር በመተባበር ሰላምን ለማጽናት የሚያስችሉ የተለያዩ ተግባራትን ሲያከናውኑ መቆየታቸውን የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ ተናግረዋል። ተናቦና አንድ ሆኖ ከተማ አስተዳደርና ወረዳ አስተዳደሩ የጋራ እያደረገ የመራ የመጣበት መንገድ በማህበረሰቡ ዘንድም ተቀባይነት አለው በርቱ የሚል በዚህ ልክ ተጠናክሮ ይቀጥል የሚል ይሁንታ እየተሰጠው ስለሆነ እ ይህን እንዳንድ አቅምና እድል አድርገን እየተጠቀምን ያለነው ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በመተባበር የታጠቁ አካላት በምህረት እንዲገቡና የበደሉትን ማህበረሰብ በበጎ ምግባር እንዲክሱ የማድረግ ስራ መሰራቱንም አቶ መርሻ ክለዋል። ትክክል አይደለም ከዚህ ጽንፈኝነት ውጡ ብለን በየመድረኩ በምናደርገው ትግልና ሀገር ሽማግሌዎችና ሃይማኖት አባቶች በሚያደርጉት ጥረት ተቀናጅተን እስካሁን ባለፈው አመት ከ250 በላይ የሚሆኑ በከተማም በወረዳ አስተዳደሩም ምረት ገብተው ወደ ሰላማዊ ኑሯቸው ተቀላቅለዋል። የዳባት ከተማ አስተዳደር ከንቲባ ሀብት ሼት ሞገስ በበኩላቸው ዘላቂ ሰላምን ከማረጋገጥ ጎን ለጎን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ሲሰሩ መቆየታቸውን አብራርተዋል። በርካታ የልማት ስራዎችን ለማከናወን ሞክረናል። በተለይ የውሃ ጥያቄን ለመመለስ፣ የመንገድ ጥያቄን ለመመለስ የትምህርት ቤት ሌሎች ኢንፍራስትራክቸሮችን በመገንባት ደረጃ በጣም ጥሩ ነው። ይሄ ደግሞ ከህዝባችን ጋርም እያገናኘን ነው። የወረዳውና የከተማ አስተዳደሩ የስራ ኃላፊዎች ከአካባቢው ማህበረሰብ ጋር ተናበው መስራት በመቻላቸው ለውጦች መመዝገባቸውን አንስተዋል። ወረዳውና ከተማው አሁን በሰላም በማስከበር እየሰራ ያለው ስራ በአጭር ጊዜ ወደ ዘላቂ ሰላም እንዲመጣ በማድረግ የራሱን አስተዋጽኦ እያበረከተ ነው ያለ የሀገር መከላከያ ሰራዊትና የክልሉ የጸጥታ መዋቅር አባላት የአካባቢውን ሰላም ለማስጠበቅ ላደረጉት አስተዋጽኦ ምስጋና አቅርበዋል። በጎንደር ከተማ አስተዳደር ከ100 በላይ ማህበራት በዶሮ እርባታና በእንቁላል ምርት ተሰማርተው ውጤታማ መሆናቸውን የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ገለጸም። የእንቁላል ምርትን በተመጣጣኝ ዋጋ ለማህበረሰቡ እያቀረቡ መሆናቸውንም በዘርፉ የተሰማሩ ወጣቶች ተናግረዋል። ማህደር አድማሴ እንደሚከተለው ታቀርበዋለች። በጎንደር ከተማ አስተዳደር በተለያዩ መስኮች የስራ ድል ተፈጥሮላቸው እራሳቸውን ቀይረው ለማህበረሰቡ አበርክቶ እየሰጡ ያሉ ወጣቶች ይገኛሉ። በከተማዋ በእንቁላል ምርት የተሰማራ ወጣት ክፍል ያደራጀው በ20 ሺህ ብር መነሻነት የዶሮ እርባታ ስራው የጀመረ ሲሆን አሁን ላይ የተሻለ ደረጃ እንደደረሰ ይናገራል። ምርቱ በቀጥታ ለተጠቃሚ ለማድረስ የሚያስችል ምቹ የገበያ ሰንሰለት እንዲመቻችለት አስረድቷል። የመንግስት ሰራተኛ ነው የነበርኩት። የጀመርኩት በ20 ሺህ ብር ነው። የ45 ቀን ጫጩት አቀርባለሁ እንቁላል አቀርባለሁ ቄባ አቀርባለሁ። የገቢያ ትስስር እስካሁን ው እኛንን እርስ በርሳችን አሁን ወደ በረሃ ወደ ሁመራ ወደ መተማ ወደ ባህር ዳር ካሉት ነጋዴዎች ጋር ትስስር አለን። የራሱን የቻለ መሸጫ ቦታ እስከልልን ድረስ ህብረተሰቡ እኛን ሊያገኘን አልቻለም። እኛ ለነጋዴ ነው የምንሰጠው። ነጋዴ ደግሞ ጨምሮ ይሸጣል። ልክ እንደ ወጣት ክፍሌ ሁሉ በጎንደር ከተማ ኗሪ የሆኑት ወይዘሮ አበበች አዲሱ በዶሮ እርባታ ዘርፍ የተሰማሩ ናቸው። የአርባአምስት ቀን ጫጩት የስጋ ዶሮና እንቁላል ለማህበረሰቡ እንደሚያቀርቡ ገልጸው ባመረቱት ልክ ተጠቃሚ ለመሆን የገበያ ትስስር እንዲፈጠርላቸው ተናግረዋል። የቤት እመቤት ነበርኩ ነበርኩና ኑሮን ለማሸነፍ አራት መቶ ሺህ ብር ነው ካፒታል የተነሳሁት። የአርባአምስት ቀን ጫጩት፣ እንቁላል እና የእንቁላል ጫጩት ትራንስፖርት አለው ወደዚህ የሚመጣበት እንቁላል ለማድረስም ትራንስፖርት አለው ያን ሂሳብ ሰርተን ማህበረሰቡ ላይ ጫና እንዳያደርስ እያን በቸርቻሪ ነጋዴዎች በአምስትና በአስራ ስድስት ብር ህግ የትስስር ላይ እስካሁን ክፍተት አለ። በጎንደር ከተማ በከተማ ግብርናና የእንቁላል ምርት አቅርቦት በኩል ያለው የስራ እንቅስቃሴ አበረታች ቢሆንም በምርት አቅርቦቱን የሚመጥን የዋጋ ተመን ተጠቃሚው ማህበረሰብ ለማግኘት መቸገሩን ግብይት ሲፈጽሙ ያገኘናቸው ነዋሪዎች ያነሳሉ። ስራፊል እባላለሁ። በንግድ ስራ ላይ ነው እየተካሄድኩ ያሉ ሰላሳ እንቁላል አንድ ካሳ ምናምን ቀበላሉ። ስራ ስምንት ቀበላሉ። ሀ ብር ሸጣሉ። ምግብ መንግስቱ እባላለሁ። እንቁላል ያው አቅርቦቱ አለ። ነጋዴውም ያመጣል ከወገራ እዚህ ማርቢው ብዙ አለ። ነጋዴው ሌላ ቦታ ስለሚ ወስዶ ይሆን ምን ይሆን አይታወቅም። አሁን ለምሳሌ እኔ አንዷን እንቁላል በ20 ብር ነው ገስቸው የመጣው ማለት ነው ለአምስቷ እንቁላል መቶ ብር ነው የገዛዋት። ሀብታም ሙሉየ ይባላለሁ ጎንደር ከተማ ነዋር። እንግዲህ ከሸቃጮች ሀያ ብር ነው ምንገዛ ከ20 ብር ነው እንግዲህ። የዋቃ ግሽበት ውድ ነው። የጎንደር ከተማ አስተዳደር እንሰሳት አሳሀፍት ልማት ተጠሪ ጽፈት ቤት ኃላፊ መላኩ ደምላይ ከ60 ሚሊዮን ብር በላይ ውጭ ተደርጎ የእንቁላል ምርት አቅርቦት ለማሳደግ እየተሰራ እንደሚገኝ ገልጸዋል። ከአምስት በላይ የከተማዋ ሰዎች በማህበር ተደራጅተው በእንቁላል ምርት ስራ ላይ እንደተሰማሩ አሳውቀዋል። የሚያመርቱት ምርት በተመጣጣኝ ዋጋ ለ ለአካባቢ ማህበረሰብ እንዲደርስ ለማድረግ ከንግድና ገበያ ልማት ጋር በመነጋገር ሻጭና ገዢ ሊያገናኝ የሚችል የገበያ ማዕከል ተዘጋጅቶ አምራቾች ምርታቸውን እያቀረቡ መሆናቸውን አመላክተዋል። ከ60 ሚሊዮን ብር በላይ ኢንቨስት ተደርጎ ማለት ነው ከመቶ አምስት በላይ አባላት ያላቸውን ወጣቶች ወደ የስራ እድል ተፈጥሮላቸው ወደ ተግባር ምዕራፍ ገብተው የእንቁላል ምርት በማምረት ላይ ይገኛሉ። ይህም እንግዲህ የሚያመርቱትን ምርት ማለት ነው በተመጣጣኝ ዋጋ ለተጠቃሚው ከማድረስ አንጻር ከንግድና ገበያ ልማት ጋር በማስታሰር ገበያ ማዕከሉ ላይ የእንቁላል ምርት መሸጫ ሸድ ተሰጥቷቸው ማለት ነው። በዛ ውስጥ ኦልሞስት ለተጠቃሚ 15 16 ብር ለአንድ እንቁላል ታሳቢ ይሳ በማቅረብ ግብይት እየፈጸሙ ይገኛሉ። የተሻለ መማር ማስተማር እንዲኖሩ እየሰሩ መሆናቸውን የማዕከላዊ ጎንደር ዞንና የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊዎች ገለጹ። ተማሪዎች ትምህርታቸውን በአግባቡ ተከታትለው ውጤታማ እንዲሆኑ ማህበረሰቡ ኃላፊነቱን እንዲወጣም መምሪያ ኃላፊዎቹ አሳስበዋል። ዳንኤል ወርቄ እንደሚከተል ያቀርበዋል። ባለፉት ዓመታት በክልሉ የተፈጠረው የሰላም መደፍረስ በርካታ ዘርፎች ላይ ጉዳት ያደረሰ ሲሆን ከጉዳቶች ሁሉ የከፋው ጉዳት ደግሞ የነገ ሀገር ተረካቢ ህጻናት ወደ ትምህርት ገበታ ሳይሄዱ ቤታቸው ላይ አውሏል። ባለፉት ሁለት ዓመታት በጎንደር ከተማ አስተዳደር የሚገኙ አምስት ትምህርት ቤቶች አገልግሎት ባለመስጠታቸው ከአምስት ሺህ የሚበልጡ የነገ ተስፋ ህጻናት ከትምህርት ገበታ ርቀው ቆይተዋል። አሁን ላይ በማህበረሰቡ በጸጥታ አካላትና የትምህርት ባለድርሻ አካላት ርብርብ በጎንደር ከተማ አስተዳደር የሚገኙ ሁሉም ትምህርት ቤቶች አገልግሎት እየሰጡ መሆኑን የከተማ አስተዳደሩ ትምህርት መምሪያ ኃላፊ ስንታየው ነጋሽ ተናግረዋል። ጉዳት የደረሰባቸውን ትምህርት ቤቶች ጠግኖ ወደ ስራ እንዲገቡ በማድረግ የመማር ማስተማር ስራውን ማስቀጠል ተችሏል ብለዋል። እስካሁን ድረስ እንግዲህ መቶ አስራ ሶስት ሺህ በላይ ተማሪዎችን ወይም የእቅዳችንን ሰማኒያ አምስት ነጥብ ስድስት ፐርሰንት ተማሪዎችን መዝግበን በአሁኑ ሰዓት ትምህርት እየተሰጠ ይገኛል። ባለፈው ዓመት እንግዲህ በተለይ ላይ ጠዳ በሚባል ትምህርት ቤት ላይ ትንሽ የነበረው ጉዳት ከፍ ያለ ነው። ቁሳቁስ እንዲሟላለት እና ሌሎችም ተዘግተው የነበሩ እንደ ጎንብሪት ክልል ሩፋኤል ደረስኬ ማርያም ደብር የመሳሰሉ ትምህርት ቤቶች በዚህ ዓመት ለህጻናቱ ደስ ብሏቸው ትምህርት ገበታቸው ላይ እንዲገኙ በአሁኑ ሰዓት መማር ማስተማሩ በጥሩ ሁኔታ እየተካሄደ ይገኛል። ስምንት መቶ ሃምሳ ሺህ ተማሪዎች ትምህርት ገበታ ላይ መዋል ያለባቸው በጸጥታ መደፍረሱ ምክንያት በ2017 ዓ ም ስድስት መቶ ሺህ የሚሆኑ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ ክንዱ ዘውዱ ተናግረዋል። በዞኑ በ2018 ዓ ም ይህ ዜና እስከተጠናቀረበት ጊዜ ድረስ ከ500 በላይ ተማሪዎች መመዝገባቸውን ኃላፊው ተናግረዋል። ኦልሞስት ወደ 60 ነጥብ 1 ፐርሰንት የሚሆን መዝግበናል ይሄ ማለት ወደ 509 ሺህ ተማሪ መዝግበናል። አሁን ይሄ ማለት በሌላ አነጋገር አሁንም ሰው መነጻጸር ያለበት ስራ መነጻጸር ያለበት ካስቀመጥከው ግብ አንጻር ነው እንጂ ከቦታ ከጊዜ እና ከሌላ ተቋም ጋር ከሆነ ዞሮ ዞሮ ውድቀትን ማፋጠን ስለሚሆን እስቲል ያልመዘገብናቸው 40 ፐርሰንት አሉ ማለት ነው። ይሄ ተደባረን በአጭር ጊዜ መመዝገብ አለብን። ተዘግተው በነበሩ ትምህርት ቤቶች የሚማሩ ተማሪዎችና የሚያስተምሩ መምህራን ከትምህርት መዘጋት ጋር ተያይዞ የሚገጥማቸውን የስነ ልቦና ችግር ለማስተካከል ድጋፍ መደረጉን አቶ ስንታየው ተናግረዋል። በተለይ ባለፉት ሁለት ዓመታት ተዘግተው የነበሩ ትምህርት ቤቶች፣ እነዚህ ትምህርት ቤቶች ውስጥ የሚያስተምሩ መምህራንና ተማሪዎች የስነ ልቦና ስብራት ደርሶባቸዋል። የአቅም ማጎልበሻ ስልጠናዎችና በስነ ልቦናም ዝግጁ እንዲሆኑ የማድረግ ስራ ተሰርተዋል። በክፍለ ከተማ ደረጃ በጉድኝት ደረጃ መምህራን ካሉበት ሁኔታ ስልንቦ ናቸው ከፍ ብሎ ምክክሩ ተካሂደዋል። አሁንም ተማሪዎች ከምዝገባ በዘለለ ወደ ትምህርት ገበታ እንዲመጡ ሁሉም የድርሻውን መወጣት እንዳለበት አቶ ክንዱ ጠቅሰዋል። ማህበረሰቡ ልጆቹን ወደ ትምህርት ቤት ልኮ ማስመዝገብ አዘሴምታይም። የተመዘገቡት ደግሞ ወደ ትምህርት ቤት እንዲመጡ መደረግ አለበት። ምክንያቱም ቅድም እንዳልኩ ምዝገባችን 60 ፐርሰንት ነው። ይሄ አንድ ችግር ሆኖ ደግሞ ከተመዘገቡት ደግሞ መጣው እየተማሩ ያሉት ገና 80 ምናምን ፐርሰንት ናቸውና ተመዘገቡትንም ማምጣት ያስፈልግ። በዞናችን 1019 አንደኛ ደረጃና 52 ሁለተኛ ደረጃ ትምህርት ቤቶች አሉ። ከነዚህ ውስጥ ከ500 በላይ የሚሆኑ ተቋማት ከትንሽ እስከ ትልቅ ጉዳት ደርሶባቸዋል። አንዳንድ ትምህርት ቤቶች ጀምረው እንኳ ለማስተማር መቀመጫ ወንበር የሌላቸው፣ ማስተማሪያ ቦርድ የሌላቸው። ሁሉም ሰው አስተዋጽኦ ማድረግ አለበት። ይህን ደግሞ ማድረግ የሚቻለው ማህበረሰቡ ነው። ትምህርት የትውልዱ መሰረት በመሆኑ በሚዘመን ዓለም ውስጥ ተወዳዳሪ ዜጋን ለማፍራት የትምህርት ቤቶችን በር የሚዘጉ ድርጊቶች መቆም እንዳለባቸው ተመላክቷል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ።